እናመሰግናለን። የአማራ ፋኖ በሁሉም ቀጠናዎች ያሉት ተጋድሎዎች ዘመቻ አንድነት 39ኛ ቀኑን ይዞ ግለቱን ጠብቆ ተጠናክሮ እየቀጠለ ይገኛል። እንግዲህ በዛሬው እለትም 39ኛው የዘመቻ አንድነት ውሎ ምን ይመስላል፣ የግንባር መረጃዎች፣ ህዝባዊ ውይይቶች፣ የአደረጃጀት መረጃዎችን እየተቀበልን ቆይታ እናደርጋለን። አብረናችሁ ቆይታ የምናደርገው የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሼ ጸሀዩ የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ ጋር ቆይታ እናደርጋለን። ከሚዲያዎች በኩል ኢትዮ 251 ሚዲያ፣ አሻራ ሚዲያ፣ ኤቢሲ ቴሌቪዥን፣ ጊዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ ሮሃ ቴሌቪዥን፣ ብላክ ላዮን ሚዲያ አብረን ቆይታ እናደርጋለን። በቆይታችን በርካታ መረጃዎችን እየተለዋወጥን አብረን ቆይታ ስናደርግ አድማጭ ተመልካቾቻችን ደግሞ የሚዲያ አማራጮቻችን ላይክና ሰብስክራይብ ሼር እያደረጋችሁ ሬቲዮት እያደረጋችሁ አብራችሁን ቆይታ እንድታደርጉ ስንል በአክብሮት ጥሪ እናቀርባለን። ቀዳሚ የምናደርገው የአማራ ፋኖ በወሎ ቤት አማራ ግንባር እየተደረጉ ያሉት እንቅስቃሴዎችና እና ተጋድሎዎች ምን ይመስላሉ? የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ወደ አንተ ልምጣ። አመሰግናለሁ። ዘመቻ አንድነት አሁንም ተጠናክሮ ቀጥሏል። በወሎ ቤት አማራ ቀጠና የአማራ ፋኖ በወሎ ቤት አማራ አሁንም በአምስቱ ኮሮች ተጋድሎችን አጠናክሮ ቀጥሏል። ተጋድሎች እንግዲህ ሰሞኑን አንዳንድ ቦታዎች ላይ በርከት ያሉ ተጋድሎዎች ነበሩ፣ አውደ ውጊያዎች ነበሩ። ከዚህም ጋር ተያይዞ በሚወጡ ነጻ ቀጠናዎች የህዝብ አደረጃጀት ስራዎችም ከእግር መንገድ አብረው እየተሰሩ ቀጥለዋል ማለት ነው። ከዚህ ጋር ተያይዞ የጠላት የኃይል አሰላለፍ እንግዲህ ከሚያዝያ ጀምሮ ያጠቃለሁ እያለ የነበረበት ሁኔታ እንዳያጠቅ አድርገን ያከሸፍንበት ሁኔታ አለ። በራሳችን እቅድ ውጊያው እንዲሄድ ያደረግንበት ሁኔታ ብዙ ውጤቶችን ያመጣንበት ሆኖ ተገኝቷል። በራሱ እቅድ የምንሄድበት ሁኔታ የለም። ከጥንት ጀምሮ እቅዱን በማክሸፍ በእኛ እቅድ እንዲሄድ አድርገነዋል። ለዚህም ያለ ፍላጎቱ የሀይል አሰላለፉን እንዲቀይር በማድረግ ከበርካታ ቀጠናዎች የያዛቸውን አንዳንድ ቀጠናዎች ጭምር በመልቀቅ ለፋኖ እያስረከበ የወጣበት ሁኔታ አለ። በከፍተኛ ሁኔታ ተቋማቶችን፣ ትምህርት ቤቶችን፣ ህዝብን እየበደለ የከረመበት ሁኔታ እንዳለ እያረጋገጥን ነው ከህዝቡም ይህንን በቀጣይ በሚዲያ በኩል ተደራሽ የምናደርግ ይሆናል። አሁንም ተጋድሎዎቹ እንደጠነከሩ ናቸው። ይዞታዎቻችንን አጠናክረን ይዘን የህዝብ ውይይት፣ የህዝብ አደረጃጀት ስራ፣ አጠቃላይ የፖለቲካ ማህበረሰብ የመፍጠሩን ስራም አሁንም አጠናክረን የቀጠልንበት ሁኔታ አለ። ምዕራብ ወሎ ቀጠና የሚንቀሳቀሰው አማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል አሊ ኮር፣ ልጅ እያሱ ኮር፣ ምስራቅ አማራ ኮር አንድ እና ኮር ሁለት እንዲሁም ግዙፍ ላስታ ሳምነው ኮር አሁንም በርካታ ተጋድሎችን እያደረጉ እንደሰነበቱ ይታወቃል። ያሉ ይዞታዎቻችንን አጠናክረን እየቀጠልንበት ሁኔታ እንዳለ ግልጽ ነው። ከዚህ ጋር ተያይዞ አንዳንድ ቀጠናዎች ላይ መከላከያው እየለቀቀ ወደ ከተሞች ኃይል የማሰባሰብ ስራ እየሰራ ነው። ለዚህም በተለይ በተመረጡ የዞን ከተሞች በኢንቨስትመንት ስም በርካታ ያሰባቸው ስራዎች አሉ። አመራሮችንም እየሰበሰበ ያለበት ሁኔታ አለ። ከዚህ ጋር ተያይዞ አንዳንድ ትላልቅ የዞን ከተሞች እና የወረዳ ከተሞች ላይ ይዞታዎችን በመልቀቅ ለሚመጡት የብልጽግና ወዳደር አመራሮች ጥበቃ ለማድረግ በከተሞች ዙሪያ ምሽግ እየሰራ ያለበት ሁኔታ አለ። ይህንንም ክትትል እያደረግን መስራት ያለብንን ስራ እየሰራ እንዳለ ይታወቃል። ከዚህ ጋር ተያይዞ ህዝቡም በሀሰት ፕሮፓጋንዳ በሚሰባሰቡ አመራሮች እና በሌሎች የሀሰት ፕሮፓጋንዳ ህዝብን በአዳራሽ ሰብስቦ የመዋሸት የማታለል አጠቃላይ አገዛዙ በውሸት አደባባይ ላይ ያለ ለመምሰል ጥረት እያደረገ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ህዝባችን ይህንን ግንዛቤ በመውሰድ የራሱን ጥንቃቄ እንዲያደርግና በአዳራሾች ጭምር ለስብሰባ በመጋበዝ የተለያዩ በህገወጥ መንገድ ሌሎች በተለይ ደግሞ ከዚህ ከሽምግልናና የደማድርቅ ባህላዊ አሰራሮችና ዘመናትን ተሻግረው ከመጡት አንጻር የመከለስ የመበረዝ ስራዎች በተለይ ራያም አካባቢ እንቅስቃሴዎች አሉ። እነሱን በዝርዝር ለህዝብ ይፋ የምናደርግበት ሁኔታ ይሆናል። ይህንን ስራ እየሰሩ ያሉ ባህል የመበረዝ አሰራሩንም የማበላሸትና በአዲስ ነገር የመተካት ምናልባትም ከአማራ ባህልና ወግ ውጭ በሆነ መንገድ ለመስራትና ለመበረዝ ለመከለስ እየተሄደ ያለበት ርቀት አለ። ይህን ጫፉን ለህዝባችን ካሳወቅን ህዝባችን እንዲደርስበትና ጉዳዩን እንዲከታተል እንዲያከሽፍ መልእክታችን እናስተላልፋለን። በዝርዝር ግን አጠቃላይ ሰነዶችም እጃችን ላይ ገብተዋል። ለህዝባችን ወንጀለኞችን ከግፈኞች ጋር እየተባበሩ የአማራን ባህል እሴት እያጠፉ ያሉትንም ጭምር ይፋ የምናደርግ ይሆናል። አጠቃላይ የአማራ ፋኖ በወሎ ቤት አማራ በዘመቻ አንድነት በአውደ ውጊያ በተጋድሎ ብዙ በርካታ ቀጠናዎችን ይዘን አሁንም ይዞታዎቻችን እናስከብረን ለሚመጣው ነገር ሁሉ ሁሉ ሁሉን አቀፍ ዝግጅት አድርገን ያለንበት ሁኔታ ነው ያለው። በቀጣይ የድል መረጃዎችን ይዘን እንመጣለን። አመሰግናለሁ። እሺ፣ ከልብና አመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ስዳድረስክን መረጃና ማብራሪያ ከልብና አመሰግናለን። በቀጥታም አልፎ ወደ ሁለተኛው የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሼ ጸሀዩ ይሆናል። በጎጃም ግንባር እየተደረጉ ያሉ ትንቅንቆች እና ተጋድሎዎች ዘመቻ አንድነት ሰላሳ ዘጠነኛ ቀን ምን ይመስላል? አመሰግናለሁ ሙሉጌታ። እንግዲህ ዘመቻ አንድነት ሰላሳ ዘጠነኛ ቀን ዛሬም በአማራ ፋኖ በጎጃም ግንባር ከፍተኛ ገድል የተሰራበት እለት ሆኖ ተመዝግቧል። ከትናንትና ስጀምርልህ ከሰላሳ ስምንተኛ ቀን በመዝገቡ ጮቄ ሁለተኛ ክፍለ ጦር መዝገቡ ጮቄ ብርጌድ ሰላሳ ስምንት የሚደርሱ የሚሊሻ አባላት ወደ ፋኖ ተቀላቅለዋል። እንደዚሁም በትናንት ሁለት የሚኒሻ አባላት እንደዚሁ ከአምበር ከሰባተኛ ክፍለ ጦር ማለት ነው እንዲሁም ሀያ አምስት የሚደርስ የሚኒሻ አባል እንደዚሁ ከሉማሜ ከዚሁ ሰባተኛ ክፍለ ጦር በአጠቃላይ ስልሳ ሶስት የሚኒሻ አባላት ተቀላቅለዋል። ከዛሬ በአጠቃላይ የተመዘገበው የከዳ ከትናንትና ብቻ በሰላሳ ስምንተኛ ቀን የከዳ ሰላሳ ስምንትና ስልሳ ሶስት አንድ መቶ አስራ አንድ ሆኖ ተመዝግቧል ማለት ነው። በዛሬው ዕለት በዘመቻ አንድነት ሰላሳ ዘጠነኛ ቀን እንደዚሁ የከዳ አስራ አንድ የወራሪው መከላከያ አባል አለ። ከአንሙት ያዛቸው ብርጌድ በመክዳት የአማራ ፋኖ ነው በጎጃም አምስተኛ ክፍለ ጦር ግረመወንዳዊ ብርጌድን ተቀላቅሏል። በአጠቃላይ የስርአቱ የሚመካበት ሀይል ያደራጀው አለኝ የሚለው ጦር ሙሉ ከነ ሙሉ ትጥቁ አላማ ለሌለው የብልጽግና ስርዓት አንዋጋም በሚል በከፍተኛ ሁኔታ በቪዲዮም በፎቶም እንደምታዩት ነው። በከፍተኛ ሁኔታ ወገን እየተቀላቀለ ያለበት ሁኔታ ነው ያለው። ሁለተኛው አውደ ውጊያ ነው። ወደ አውደ ውጊያ ዜና ስንሄድ በዛሬው ዕለት ሰላሳ ዘጠነኛ ቀን ዘመቻ አንድነት በጎጃም ግንባር ስድስተኛ ክፍለ ጦር ማቻከል በላይ ዘለቀ ብርጌድና በረሃኛው ጅበላ ሞተራ ብርጌድ ልዩ ኮማንዶ ሀይል በጥምር ውጊያ አድርገው ነበረ በዛሬው ዕለት በዚህ አውደ ውጊያም ጠላት ለወራት የቁም ምሽግ መሽጎበት የነበረውን ከባድ ምሽግ በመስበር ሁለት ምሽግ በመስበር ማለት ነው፣ እጅግ በጣም በርካታ ቁጥር ያለው የጠላት ኃይል ሲደመሰስ፣ ቀሪው ሩጦ የመደበኛ ቤዙ ወይም ካምፕ ላይ ተደብቆ በከባድ መሳሪያ ሽፋን መትረፍ ችሏል። በአጠቃላይ በዚህ አውደ ውጊያ ሁለተኛ ቀን የያዘ ሲሆን የማቻከሉ የመላይ ዘለቀ ብርጌድ ውጊያ ማለት ነው በዚህም ከፍተኛ ተጋድሎ ተደርጎ ጠላት ሙትና ቁስለኛ የተደረገበት እና እጅግ አመርቂ ድል የተመዘገበበት ወረዳው ላይ ማቻከል ወረዳ የሚገኝ አማኑኤል ከተማ የሚገኘው የባህዴን ገረድ የሆነው ካድሬና የሚኒሻ አመራር አፍሮና ተሸማቆ ቅስሙ ተሰብሮ ከወራሪው መከላከያ ካምፕ ላለመውጣት ለመጨረሻ ጊዜ ጓዙን ጠቅሎ የተቀመጠበት ሁኔታ ታይቷል። ሌላው አውደ ውጊያ በዛሬው እለት እንግዲህ በስምንተኛ ክፍለ ጦር ማለት ነው፣ በሶስት ብርጌዶች ላይ ከባድ ትንቅንቅ ተደርጓል። በዚህም በዛሬው እለት በተደረገ የስምንተኛ ክፍለ ጦር ውጊያ ሽፈራው ገርበው ሶማ ብርጌድና አባ ኮስትር ብርጌዶች ናቸው ውጊያ ያደረጉት። በማራፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርበው ብርጌድ ትናንት ከምሽቱ አምስት ሰዓት ጠላት ሰፍሮበት የሚገኘውን የድሃ ከተማ ምሽግ ድረስ በመግባት በቦምብ ጥቃት የታገዘ ጭምር ኦፕሬሽን በመስራት ጠላትን ሙትና ቁስለኛ ማድረግ ተችሏል። ሽፈራው ገርበው ብርጌድ በየድሃ ከተማ ለተወሰነ ደቂቃ የተኩስ ልውውጥ አድርጎ ወደ ካምፕ አንድም የሰው ኃይል ሳያጎድል ተመልሷል። በዚህም በቦምብ በተደረገ ማጥቃት አንድ አካባቢ ተሰብስበው የነበሩ ማለት አንዳንድ ቦታ አንዳንድ ቦታ የነበሩ ሶስት በሻምበ የተደራጁ ኃይሎች ላይ ነው መብረቃዊ ጥቃት የተፈጸመው። ይህም እጅግ የተሳካ ጥቃት ተደርጎ ተመዝግቧል። ሌላው በስምንተኛ በላይ ዘለቀ ክፍለጦር ስር የሚገኘው ሶማ ብርጌድ በዘመቻ አንድነት ሰላሳ ዘጠነኛ ቀን ማለት ነው በእናርጅ እናውጋ ወረዳ ከሽፈሬ ወደ መጥያ ወደ ተባለ የገጠር ቀበሌ ለመንቀሳቀስ ከፍተኛ ቁጥር ያለው ሀይል ለመንቀሳቀስ አስቦ ነበረ። በዚህም ጀግኖቹ ባለታሪኮቹ የሶማ ብርጌድ አባላት ደፈጣ በመያዝ ምሽካ፣ አድርገውታል። መንገድ ላይ ጠብቀው። በመሆኑም አስክሪን እያንጠባጠበ ተመልሶ ደብረ ወርቅ ከተማ ገብቷል። በዚህ ውጊያም አምስት ሚኒሻ ተሸኝቷል። ስድስት የሚደርስ የሚኒሻ አባል ሲቆስል ሌላው የቆሰለ የመከላከያ ቁጥር አባል እስካሁን አልታወቅም። ሌላው ስምንተኛ ክፍለ ጦር እዚሁ አባ ኮስትር ብርጌድ በነማይ ወረዳ ሰቀላ እና ዲማ በተባሉ ሁለት ቀበሌዎች ከፍተኛ ትንቅንቅ እያደረገ ነው የሚገኘው። በተለይ ከጠዋት አራት ሰዓት ገደማ የጀመረው የሰቀላ ውጊያ በጠላትን በማጥቃት የአዲስ ስልት መሰረት ሰቀላ የሚገኘውን ኃይል በደፈጣ ስልት በማጥቃት ወደ ዲማ ለመንቀሳቀስ ያለመውን የጠላት ኃይል አቅጣጫውን መቀለበስ ተችሏል። በመሆኑም ከሶስት አቅጣጫ ተንቀሳቅሶ ለመግባት ያለመውን ቅድ ማክሸፍ የተቻለበትና ሰቀላ የሚገኘውን የጠላት ኃይል የተደመሰሰበትና አካባቢውን ለቆ የፈረጠጠበት ሁኔታ ተስተውሏል። ዲማ ለመግባት ከፍተኛ ሙከራ አድርጎ ሶስት ቀን ከተዋጋ በኋላ ሁለት ዙ ሀያ ሶስት ታንክ ብረት ለበስ ማለት ነው። መድፎችን ቢኤሞችን ይዞ ወደ ዲማ ከተማ ለመግባት ባለፈው ጊዜ በከባድ መሳሪያ የታገዘ ኦፕሬሽን ሰርቶ ያልተሳካለትና አስክሬንና ቁስለኛ እያንጠባጠበ ተመልሶ ቢቻና የገባው የጠላት ኃይል ከትናንትና አመሻሽ ጀምሮ እንደዚሁ ዲማ ለመግባት ሙከራ ሲያደርግ ነበረ። እስካሁን ድረስም በከፍተኛ ሁኔታ እየተጠቃ እየተመታ ያለበት ሁኔታ ነው ያለው። ነገር ግን ዲማ አልገባም፣ ዲማ መግባትም አይችልም። በአጠቃላይ የአማራ ፋኖ በጎጃም በሰላሳ ስምንት እና ሰላሳ ዘጠነኛ ቀን ተያያዥ ውጊያዎች ይህን ሲሆን የጠላትን ጠቅላላ ቁመና በተመለከተ መደበኛውና ልምድ ያለው በተለይ በህወሓትና ብልጽግና ባደረጉት ጦርነት የመደበኛ ውጊያ ተሳታፊ የነበረው የእና ብይ አህመድ ኃይል ኃይል አሁን ዘጠና ፐርሰንት የሚሆነው አልቋል ማለት ይቻላል። በመሆኑም አሁን ከኛ ጋር ፊት ለፊት እየተዋጋ የሚገኘው ከፑል ቤት፣ ከጫት ቤት፣ ከትምህርት ቤት፣ ከገበያ ቦታ ከተለያየ አካባቢ እየታፈሰ የቤተሰብ ናፍቆቱ ያልወጣለት ዓላማ ያልገባው እየታፈሰ ሁለት ወር እና አንድ ወር ከእንዳ አውርድ እየተባለ የመጣ የህፃን ስብስብ የሆነ ወታደር ነው። ሌላው ከባድ መሳሪያን እና ብዙ ሎድንና ብዙ ሎጅስቲክን መሰረት በማድረግና መከታ በማድረግ እየተዋጋ ያለበት ሁኔታ ነው ያለው። በአጠቃላይ ይህን ኃይል አከርካሪውን ሰብሮ ህዝባችንን ነጻ ማውጣት የሚያስችል ድርጅት አይቁመና ከፈጠርን በኋላ እንደ አማራ ለምንጠረው የክተት አዋጅ እንደ አማራ ለምንጠረው የማርከት አጠቅ እንደ አማራ ለምናውጀው የክተት መክት ዘመቻና ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች በየቀጠነው ተመድበው እየተንቀሳቀሱ የተዋጊ አባላትን የክፍለ ጦርና ብርጌድ አመራሮችን እና ማህበረሰቡን እያወያየን ባለንበት ሰዓት ያገኘነው ነው ሁነኛ ግብዓት ሆኖ ተወስዷል። በዚህም በቀጣይ ለሚደረግ ማንኛውም ወታደራዊ ግዳጅ ጥሪ ድፍን ጎጃም በነቂስ ወጥቶ እንደ ማንኛውም አማራ ይህን ስርዓት ለመደምሰስ ዝግጁ መሆኑን የጎጃም አማራ አረጋግጦልናል። ዘመቻ አንድነት በአጠቃላይ በጥልቅ ግምገማ ከፍተኛ ቁጥር ያለው የሰራዊት አባል በመደምሰስ ከፍተኛ ቁጥር ያለው የጦር መሳሪያና ተተኳሽ በመማረክ ከፍተኛ ቁጥር ያለው የሰራዊት የጠላት ሰራዊት አባል በማስገዳት በስቦ ማስገዳት ወደ ወገን በመቀላቀል መሳሪያውን በመጠቀም በአጠቃላይ የፖለቲካ የስነ ልቦና የኃይል ብልጫ በመውሰድ ይዟቸው የነበሩ ስትራቴጂክ ቦታዎችን በማስለቀቅ በትንሽ የሰው ኃይልና በትንሽ ተተኳሽ ብዙ የጠላት ኃይል መደምሰስ የሚያስችልን ስልት በመንደፍና በማጥቃት በብዙ በብዙ ሁኔታዎች ዘመቻ አንድነት ታጅቦ ሰላሳ ዘጠነኛ ቀን ደርሷል። በሰላሳ ዘጠነኛ ቀንም ከላይ እንደገለጽኩት በርከት ያለ ገድል ተሰርቷል። በአጠቃላይ የአማራ ፋኖ ነው። በጎጃም ያለው ሁነት ይህን ይመስላል። አመሰግናለሁ። እሺ ከልብ እናመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሽ ጸሐዩ ስለሰጠህን መረጃ ና ስለሰጠህን ማብራሪያ ከልብ እናመሰግናለን። በቀጥታ የማልፈው ወደ አማራ ፋኖ አንድነት በጎንደር የህዝብ ግንኙነት ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ ይሆናል። በጎንደር ቀጠና በጎንደር ግንባር እየተካሄዱ ያሉ አውደ ውጊያዎች እና ሁነቶች ምን ይመስላሉ? ሰላሳ ዘጠነኛ ቀን የዘመቻ አንድነት በጎንደር ግንባር ምን ይመስላል? እሺ አመሰግናለሁ። ሰላሳ ዘጠነኛ ቀኑን በያዘው በዘመቻ አንድነት የአማራ ፋኖ አንድነት በጎንደር ብዙ ጀብዶችን እና ድሎችን እያስመዘገበ ይገኛል። ከእነዚህም ውስጥ የአማራ ፋኖ አንድነት በጎንደር ጥቁር አንበሳ ክፍትወር ድልበር ብርጌድ ቴዎድሮስ ሻለቃ ዛሬ ሚያዝያ 18 2017 ዓ ም ከማክሰኝት ከተማ አንድ ኪሎ ሜትር ርቀት ላይ በምትገኘው ልዩ ስማ ጉድጉድጉዶ በምትባል ቦታ ላይ ደፈጣ በመጣል ወደ ቦታዋ ገብቶ የንጹሐንን መሳሪያ በሬውን ሽቶ ጥሬውን ቆርጥሞ የገዛውን ለመንጠቅ እንደሆነ ቀድሞ መረጃ ሰምቶ ስለነበረ ደፈጣ በመጣ ዲሽካ አጥምዶ ሰላሳ አባላትን ጭኖ ሲጓዝ የነበረውን የጠላት ተሽከርካሪ ሙሉ በሙሉ አውድመውታል። በእግረኛ የመጣው የጠላት ኃይልም ተሽከርካሪውን ሽፋን ሰጥቶ ለማውጣት ባደረገው ጥረት ተሽከርካሪውን ትቶ በነበልባሉ ፋኖ እየተመታውን እና ከጥቅሙ ሁኖ ለምንም አገልግሎት የማይሰጠውን ድሽቃ እየጎተተ ከከተማው ቅርብ ስለነበረ ደፈጣዘውበት የነበረው ቦታ ይህንን ከጥቅም ውጭ የሆነውን ድሽቃውን እየጎተተ አምልቷልኝ። የያዙት ድሽቃም ከጥቅም ውጭ ስለሆነ ሙሉ ከተማው ላይ የመሸገው ኃይል በስሜት የከተማውን ንጹህ ሕዝብ እናንተ ናችሁ ቀድመን ስንወጣ መረጃ የሰጣችሁን በማለት ሲደበድበውና ሲያንገላተው ውሏልኝ። በውጊያውም ሰባት ክላሽ ወዲያውኑ የተነሳ ሲሆን አስር የቆሰለ እና አምስት የሞተ ተመዝግቧል። ከቀጠናው ላይ በተጨማሪ በደቡብ ጎንደር የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ቦባንታ ባተኮር አንድ ጉና ክፍለ ጦር እስቴ ደንሳ ብርጌድ እና አንድ አቤት ብርጌድ የተውጣጡ የፋኖ አባላት ከሀያ ሶስተኛ ክፍለ ጦር ከእስቴ ወረዳ ከአንድ አቤት ብርጌድ የተውጣጣ ኃይል ወደ ገጠር ቀበሌዎች በመውጣት ንጹሀንን ትጥቅ በማስፈታት እና በማሰቃየት በመዝረፍ ስራ ለመስራት አስቦ ሲንቀሳቀስ የነበረው የጠላት ኃይል ቀድመው መረጃ ሰምቶ ስለነበረ ይህ ከሁለቱ ብርጌድ የተውጣጣ ኃይል ደፈጣ በመጣል የመጣበትን ዞት የመጣውን እኩይ ተግባር እና ተልኮ አክሽፎበታልኝ። ሲመለስም በስሜት ሁልጊዜም ንጹሀንን ማሰቃየት ተሽንፈቱን ንጹሀንን በማሰቃየትና ንጹሀንን በማንገላታት የሚወጣው ገዳይ ቡድን በቁጥር ያልታወቁ በጣም መጠነ ሰፊ የሆነ ከአንድ መኪና በላይ የሆነ ንጹሀንን እየሰበሰበ ወደ ማጎሪያ ቦታው ይዞ ተመልሷል። በተጨማሪም በደቡብ ጎንደር ደብረ ታቦር ከተማ በዞኑ የጸጥታ መረጃ በሆነው በአቶ መላኩ ደጀን የጥቆም አማካይነት አራት ንጹሀን ዛሬ ከቀኑ ሰባት ሰዓት አካባቢ በገዳዩ የአብይ ተላላቂ እንዲያዙ አድርጓልኝ። ከተያዙትም ውስጥም አንደኛ ብሩክ አበበ የፋርጣ ወረዳ ብሩ ቀበሌ ነዋሪ ሁለተኛ ምትቁት ጋቡ ደብረ ታቦር ጸጉር ቤት ያለው ትውልዱ ፋርጣ የቡሮ ቀበሌ ነዋሪ፣ ሶስተኛ አብራረው ብሸው ደብረ ታቦር ከተማ ወይብላ ቀበሌ የፈርጥ ትምህርት ቤት መምህር፣ አራተኛ ታከለ የሚባል የፋርጣ ወረዳ የቡሮ ቀበሌ የግብርና ሰራተኛ ወይም ሙያተኛ ይገኙበታል። ከእነዚህ ውስጥም ብሩክ አበበ ወዲያውኑ በአሰቃቂ ሁኔታ የተረሸነ ሲሆን ቀሪዎቹ እስካሁኑ ደቂቃ ድረስ እየተንገላቱና ከፍተኛ ድብደባ እየደረሰባቸው ይገኛል። ይህ የሆነበት ያለው ምክንያት ለፋኖ መረጃ ትሰጣላችሁ በማለት ና እያስገደላችሁ እና ነው በሚል ተልካሻ ምክንያት እንደሆነ ታውቋልኝ። አመሰግናለሁ። የአማራ ፋኖ አንድነት በጎንደር ይዛችሁ እንዳልዛችሁ ብዬ ነው። ሌላው ምንድን ነው ደቡብ ጎንደር ላይ አጋጥሞን ያለ የብልጽግና ተወካይ ብልጽግና ወክሏቸው ራሳቸውን የአማራ ፋኖ ህዝባዊ ድርጅት ብለው የሚጠሩ የእስክንድር ምንሾች ቀጠናው ላይ በስርአቱን ይህን የቆሸሸ ሥርዓት ገርሶ ለመጣል እየታገሉ ያሉትን እንቁ የሆኑ የአማራ ታጋዮችን ከብልጽግና ጎኑ ነው፣ ከብልጽግና ተተኳሽ እየተቀበሉ ከብልጽግና ማንኛውንም የሎጂስቲክ ድጋፍ እያገኙ ይህንን እንቁና ለአማራ ትግል ወደፊት አንድ እርምጃ እያራምዳል ተብሎ እየታሰበ እና እያራመደ ያለውን ታጋይ ለማንኮላሸት አስበው እየተንቀሳቀሰው ያሉ የአፋሃድ ብሎም የእስክንድር ነጋ ሚሊሻዎች አሉ። ምንድነው? እራሱን የአማራ ፋኖ ህዝባዊ ድርጅት ብሎ እየሰየመው የብልጽግና ተወካይ የእስክንድር ነጋ ሚሊሻ የአማራ ፋኖን ወደ አራት ኪሎ እየገሰገሰ ያለውን ትግሉ ለመቀልበስ እና ለማገድ እያደረጉት ያለው እውነታ የዓለም ህዝብ የሚያውቀው እውነታ ነው። ጅራፍ ራሱ በርፎ ራሱ ይጮሃል እንዲሉ የአማራ ፋኖ ህዝባዊ ድርጅት የበላይ አመራሮች እና ውሾች የናጡት ነካሽ ከሆነው የብልጽግና ምኒሻ አድማ ብተና ፖሊስና ስሙን የሀገር መከላከያ ሰራዊት ብሎ የሚጠራውና ግሩ የቀበሌ ደንብ አስከባሪ ከሆነው ምኒሻ እኩል ከሆኑት ጋር ስለ አማራ ትግል ግስጋሴ ሲመክሩ ሲዘክሩ፣ ሲወያዩና ሲደራደሩ እየታየና እየታወቀ ከስህተታቸው እንዲማሩና እንዲመለሱ የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንት አባት አንደኛ ኮር ሲመክራቸውና ሲያወያያቸው ቢቆይም ውይይቱንና አንድነት መስበክን እንደ ፍርሃት በመቁጠር ገብርዬ ክፍለ ጦር በስቴ ጸዳሉ፣ ደሴ በፋርታና እነ ቆራጡና እያሱ የሚመሩት ኃይል በስማዳ በኩል ከበባ መጀመራቸው ይታወቃል። አንደኛ ኮርም ራስን መከላከል ግዴታ ስለሆነበት ሁሉንም ሰራዊት በያዘው ቀጠና መከላከል እንዲያደርግ አዟል። ነገሩ እንዲህ ነው። ወደ አንደኛ ኮር ቀጠና ገብተው ማጥቃትና ንጹሐንን፣ ንጹህ የአማራ ታጋዮችን እርምጃ ሲወስዱ ከራሳቸው መግለጫ እንደመሰከሩት ንጹህ ታጋዩን አርበኛ ከፌን ከኋላ ሁነው በነጌታ አስራደና ማስረሻ ሰጥ የትእዛዝ አማካኝነት እንዲመታ አድርገውታል። ምክንያቱም እኒህ ሰዎች በሴራ ፖለቲካ የብልጽግና የጀርባ አጥንት የሆኑና የፋኖን ትግል ግስጋሴ ለማጨለም የብልጽግና ደመወዝ ተከፋዮች ናቸው። አሁንም ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ አላማቸው ከፌን መብላት ስለነበረ አላማቸውን ካሳኩ በኋላ በየሚዲያው ሲዛዙና ሲጮሁ ይውላሉ። ነገር ግን እውነታውን ህዝብ ያውቀዋል። አላማቸው አሁንም ከፍተኛ የፋኖ አመራሮችን መብላትና ትግሉን ወደ ጨለማ ጉዞ መመለስ ስለሆነ አሁንም ምንሾቻቸውን እየሰበሰቡ ከአንድ ታጋይ መስማት ቀርቶ መታሰብ በሚከብድ መልኩ ደማችሁን መልሱ፣ የከፌን ደብ ያልመለስክ አንተ ማን ነህ? ምንድን ነህ? አላማህስ እያሉ የጥፋት ስተስ ሲሰብኩና የጥፋት አዋጅ ሲያውጁ ይውላሉ። ንጹህ መሪ ያፈራችሁ የገብርዬ ክፍለ ጦር አርበኞች ንጹህ ታጋይ የሚመራችሁ የአንበሳው ጋይንት ክፍለ ጦር አርበኞች፣ ንጹህ የሆናችሁ የጀኔራል ነጋተገይ ክፍለ ጦር ታጋዮች እና የአፋር ሴራ ያልገባችሁ ንጹህ ታጋዮች ለአንዴና ለመጨረሻ ጊዜ ቆም ብላችሁ አስባችሁ የአማራ የትግል አንድነትን የምናበስርበትን ትግል ተቀላቀሉ ማለት እወዳለሁ። ይህ ካልሆነ ግን ተቀምጠው የሰቀሉት ቆሞ ለማውረድ ይከብዳል እንዲሉ የአማራ ፋኖ ህዝባዊ ድርጅት ተቋም እያላችሁ የምትጮሁት ሁካታ የበዛበት ድምፅ። ሳይለንት ማድረጊያው በተኑ ይጠፋቸዋል። ህልውናችን በተባበረ ክንዳች የአማራ ፋኖ አንድነት በጎንደር እርበኛ ድረስ አመሰግናሉ። እሺ ከልብና አመሰግናለን። የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ እንዲሁም ደግሞ አጠቃላይ የሁሉም ቀጠና የህዝብ ግንኙነት መምሪያ ኃላፊዎች ስለሰጣቸውን ማብራሪያና መግለጫ ከልብና አመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሼል ጸሐዩ፣ የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ ከሚዲያዎች በኩል ደግሞ 51 ሚዲያ፣ አሻራ ሚዲያ፣ ኤቢሲ ቴሌቪዥን፣ ጊዮን ሚዲያ፣ ሮሐ ቴሌቪዥን፣ ግሎባል ፋኖ ሚዲያ እና ብላክ ላዮን ሚዲያ አብረናች ቆይታ አድርገናል። ስለነበረን ቆይታ በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። በነገ ዕለት በዘመቻ አንድነት በአረባኛ ቀን እንገናኛለን። በየያላችሁበት ሁሉ ሰላም ሁሉ እንመኛለን። ሰላም